የመጀመሪያው ሙስሊም የመጀመሪያው በአፍሪካ የተወለደ የመጀመሪያው የህንድ ዝርያ ያለው የመጀመሪያው ሶሻሊስት የሆነ የመጀመሪያው የሜሊያን ትውልድ ተወላጅ የሆነው የኒውዮርክ ከንቲባ ዞራን ማምዳን የዛሬው ባለታሪካችን ነው የካፒታሊስቱ ሀገር አሜሪካ ታላቅ ከተማ በሆነችው በኒውዮርክ ለመጀመሪያ ጊዜ ሶሻሊስት ከንቲባ ይምራን ብለው ነዋሪዎቿ መርጠዋል እኔ ኤድጋርድ ቨር የዛሬ ሰባት ዓመት በእስርና በግድያ ያጠፏቸው ሶሻሊስቶች በምርጫ አሸንፈው ኒውዮርክን ይዘዋል። አዲሱ ከንቲባ በኮሎምቢያ ዩኒቨርሲቲ ከሚያሰሙት መሐመድ መምዳኒና ከተዋጣላት የፊልም ዳይሬክተር ከሆነችው ሚራ ናይሬ በ1991 በዩጋንዳ ካምፓላ ነበር የተወለደው። ሁለቱም ወላጆቹ ትምህርታቸውን የተከታተሉት በሃርቫርድ ዩኒቨርሲቲ ነው። ዞራን ኳሜ ምምዳኒ የአባቱ የፖለቲካ ስብዕና ተጽዕኖ እንዳረፈበት ይነገራል። በስሙ መካከል የሚገኘው ኳሜ የሚለው ስያሜም ከጋናው የመጀመሪያ ፕሬዝዳንት ከኳሜ ንክሩማ የተወሰደ ሲሆን ኳሜ ንክሩማ በአፍሪካ ውስጥ አንድ የአፍሪካ መንግስት መመስረት አለበት ብለው የሚያስቡ ቅኝ ገዥዎችንና እንደ አሜሪካ ያሉ ካፒታሊስቶችን በእጅጉ የሚቃወሙ ሶሻሊስትና የቀድሞዋ ሶቪየት ኅብረት ወዳጅ ነበሩ።